ወዶችዬ እንዴት ናችሁልኝ አላችሁ ወይ? ዛሬ ደግሞ አጠር ያለ ቪሎግ በዛውም መልእክት ያለው ቪሎግ ነው ይዤላችሁ የመጣሁት። ጠዋት ልጆች ትምህርት ቤት ሸኘሁኝ እና ዝም ብዬ ሁሌ ልጆች ከትምህርት ቤት ከሸኘሁኝ በኋላ እተኛለሁ ለአንድ ለሁለት ሰዓት። ከዛ በኋላ ግን ይህን ሰሞን ሆዴን ሳየው በጣም ያስፈራል። ይኸውላችሁ የሰባት ወር ጉዝ መስያለው። በጣም ሆዴ እየጨመረ ነው። የእውነቴን ነው የምላችሁ። ቦርጬ በቃ እኔ ሰባት ወር ምናምን እርጉዝ ሆኜ ነው እንደዚህ ሆነ ሆዴ፣ እና እንደዚህ ሆነ ሆዴ። እበላለሁ፣ ስፖርት እንቅስቃሴ የለም። ታውቃላችሁ እንግዲህ ሩዝ ራሱ ችግር አለበት እና በቃ ከዛሬ በኋላ ገመድ ለመዝለል ወሰንኩኝ። እንግዲህ ይህን ቦርጬን አጥፍቼው በአንድ በሁለት ወር ሸንቀጥ ብዬ አሳያችኋለሁ። ይሄም ቪዲዮ የምሰራው ለራሴም ሼም እንዲይዘኝ ነው። ሁሌ እያየውኝ ስፖርት መስራት አለብኝ ብዬ ሁሌ ቪዲዮ እየሰራው ለመልቀቅ ወሰንኩኝ። ለራሴ ምንም አልተውም ማለት ነው። ሁሌ ቪዲዮ ከሆነ የምለቀው ሼም ይዘኛል ማለፍ እና ደግሞ ሸንቀጥም ለማለት እሞክራለሁ ብዬ አስባለሁ እንጂ ሁሌ ነው ስፖርት ሰራለው ብዬ ወስናለው። ከዛ አንድ ሁለት ቀን ምናምን ሰራና ተውዋለው እያልኩኝ ይሄውላችሁ፣ እንግዲህ ሆዴም እዚህ ደረሰ። በዚህ ደረጃ ላይ ነኝ እላችኋለሁ። እና በጣም ነው የሚያስጠላው፣ ደግሞ ቦርጭ አካባቢ ሆድ አካባቢ ያለው ፍረት ቢያስማን በጣም ከባድ ነው። እግዚአብሔርን እንዴት እንደሚያስጠላ እንዴት እንደሚያሳቅቃችሁ ልብስ ለብሳችሁ በቃ አንትም ማለት አችሉም እውነት ሰው ፊት ምናምን ቁጭ ስትሉ አስቡት። በቃ ሆዳችሁ ጎን እና ጎናችሁ ምናምን በጣም ያስጠላል። ብቻ አላውቅም እኔ እና ይሄውላችሁ ገመድ መዝለል ጀመርኩ። ልጆች ከትምህርት ቤት ከሸኘው በኋላ ዩኒፎርሜን ቀይሬ በቃ እስኪ ራሴን ይህን ገመድ የገዛሁት መች መሰላችሁ? አመት ከምናምን ገመድ ዘላለው ምናምን ብዬ ግን የለም ገመድም ሳልዘል ሆዴም ተልቆ ተልቆ እርጉዝ እኮኝ ማለት ነው። እርጉዝ በሉ ይመስለው ማለት ነው። እና ገመድ ዝለሉ። እውነቴን ነው የምላችሁ። ገመድ ዝለሉ፣ አመጋገባችሁን አስተካክሉ። እኔ ስፖርት አለመስራት ብቻ አይደለም፣ አመጋገቤ ላይ ችግር አለ። ራሴ ያውቀዋለው። ጣፋጭ ነገር በጣም ወዳለው። ሻይ በቀን አራቴ ምናምን ጠጣለው፣ ቡና ጠጣለው። አይስክሪም በላለው። ምንም በቃ አይቀራኝም። ፔፕሲ ምናምን ምናምን ምንም እንደውም አልወፈርኩም፣ እንደውም አሪፍ ላይ ነኝ ያለውት እኔ እንደምጠቀመው ነገር ማለት ነው። እና አሁን ስፖርት ብቻ ሳይሆን እንደ ዳይት የሚለም፣ ብዙ ዳይት አልችልም ምግብ በጣም ነው የምወደው፣ ግን እንትን ለማለት ልሞክር ነው። ይሄ ቀለል ያለ ዳይት ማለት ነው አመጋገቤን በጥቂቱ ለማስተካከል እና እዚህ ጋር ደግሞ እንግዲህ ኦትስ እንደምታዩት ነው። ወዴት ስቀመጥማ ተውት በቃ እና በዩቲዩብ እያየው የነበረ በሱ መሰረት እዚህ ጋር እንግዲህ ካሜራም የለም ግን በቃ እንደምታዩት ሀሳቡ ይገባጃል ብዬ አስባለሁ። እንደዚህ አቤት ናት ቪዲዮ የምትቀርጸው ሰዎች ግን ትዕግስታችሁን ሳላደንቅ አላልፈም። እና እዚህ ጋር ይሁላችሁ እንደዚህ እያልኩኝ ቀጥ ብዬ አንተን እያልኩኝ ነው። በድግ ትኝት እያልኩኝ ያው ሀሳቡ ገብቷችኋል። ዋና ሀሳቡ እንዲገባችሁ ነው እና ዩቲዩብን ሰብስክራይብ አድርጉ።